ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እገኛለን ማለት ነው። ቻናላችን አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን ይዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በእሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንዷ እንዳሳያችኋለሁ። ከእኔ ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው በደንብ አድርጋችሁ እናንተ ታዩት። ይህን ቪዲዮ እስከ መጨረሻው በደንብ አድርጋችሁ እናንተ ካያችሁት በተሎ መለወጥ ትችላላችሁ ማለት ነው። ማንበብ የሚችል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ መችል ካለ በተለው መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ይዤላችሁ የመጣሁን አንድ ባንድ አሳያችኋለሁ ማለት ነው። እንግዲህ አማርኛ ቃላት ምስረታ ስንል በሁለትም በሶስትም በአራትም እንዲሁም ከዚያም በላይ ባሉ ፊደላቶች መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮ ይዤላችሁ የመጣሁን አሳያችኋለሁ ማለት ነው። አንድ ባንድ ከኔ ጋር ቆዩ። አ ቀ ኛ ሀቀኛ ይላል ማለት ነው። እንግዲህ እዚህ ጋር ሀ የሀ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። እኛ የኘ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ባንድ ላይ ሀቀኛ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ መራ መራ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት መ የመቤተሰብ የመጀመሪያዋ ናት። ራ የለቤተሰብ የአራተኛዋ ናት ማለት ነው ስለዚህ በአንድ ላይ መራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መረግ መረገ ይላል ማለት ነው። እንግዲህ እዚ ጋር መ የመቤተሰብ የመጀመሪያ ናት። ረ የረቤተሰብ የመጀመሪያ ናት። ገ የገቤተሰብ የመጀመሪያ ማለት ነው። እንግዲህ እዚህ ጋር የምታዩት ሁሎችም የመጀመሪያ የመጀመሪያ ድምፆች ናቸው ማለት ነው። ስለዚህ በአንድ ላይ መረገ የሚል ቃል መስርተው ልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሶሲ ሶሲ ይላል ማለት ነው። እንግዲህ ሶ የሰ ቤተሰብ የሰባተኛዋ ናት። ሲ የሰ ቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ ሁሎችም የሰ ቤተሰቦች ናቸው ማለት ነው። በአንድ ላይ ሶሲ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሀ ያ ት ሀያት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ሀ የሀ ቤተሰብ የአራተኛዋ ናት። ያ የ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሀያት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰራ ሰራ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሰ የሰ ቤተሰብ የመጀመሪያዋ ናት ራ የረቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሰራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቆ፣ ረ፣ ጠ ቆረጠ ይላል ማለት ነው። ቆ የቀቤተሰብ የሰባተኛዋ ናት ረ የረቤተሰብ የመጀመሪያዋ ናት። ጠ የጠቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቆረጠ የሚል ቃል መስርተውልናል ማለት ነው። እንግዲህ ይህንን ካየነ ደግሞ ወደ ቀጣይ ውስጥ ንሄድ። ቀጣይ ደግሞ ተካ ተካ ይላል ማለት ነው። እንግዲህ እዚጋ የምታዩት ተ የተቤተሰብ የመጀመሪያዋ ናት። ካ የተቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ተካ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከ መ ከረመ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ከ የከቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር የምታያቸው ሁሎችም የመጀመሪያ የመጀመሪያ ድምፆች ናቸው ማለት ነው። ስለዚህ በአንድ ላይ ከረመ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ስናይ ደግሞ ሳ ሳ ሳሳ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሳ የሰቤተሰብ የአራተኛዋ ናት። ሳ የሰቤተሰብ የአራተኛዋ ናት ማለት ነው። እንግዲህ ሁሎችም አንድ ድምፅ ናቸው ማለት ነው። ስለዚህ ሳሳ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስኬት ስኬት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ስ የሰቤተሰብ የስድስተኛዋ ናት። ኬ የከቤተሰብ የአምስተኛዋ ናት። ሁለት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ስኬት የሚል ቃል መስርተውልናል ማለት ነው። ስኬት የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ወረደ፣ ወረደ ይላል ማለት ነው። ወ የወቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ እዚህ ገምታቸው ሁሎችም የመጀመሪያ የመጀመሪያ ድምጽ ፊደላቶች ናቸው ማለት ነው። ስለዚህ ወረደ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ቀላል ቀላል ይላል ማለት ነው። እንግዲህ ቀ የቀ ቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛ ናት። ል የለቤተሰብ የስድስተኛ ናት ማለት ነው። ስለዚህ ባንድ ላይ ቀላል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መጣ መጣ ይላል ማለት ነው። መ የመቤተሰብ የመጀመሪያ ናት። ጣ የጠቤተሰብ የአራተኛ ናት። ስለዚህ ባንድ ላይ መጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በ በቂ በቂ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት በ የበቤተሰብ የመጀመሪያዋ ናት። ቂ የቀቤተሰብ የስንተኛዋ ናት? የሶስተኛዋ ናት። ስለዚህ በአንድ ላይ በቂ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ነጋ ነጋ ይላል ማለት ነው። ነ የነቤተሰብ የመጀመሪያዋ ናት። ጋ የገቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ነጋ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ባረከ ባረከ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ባ የበቤተሰብ የአራተኛዋ ናት፣ ረ የረቤተሰብ የመጀመሪያዋ ናት፣ ከ የከቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ባረከ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ጠገበ ጠገበ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ጠ የጠ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ እዚህ ጋር የምታያቸው ሁሎችም የመጀመሪያ የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ጠገበ የሚል ቃል መስርተውላን ማለት ነው። ቀጣይ ደግሞ ጸጋ ጸጋ ይላል ማለት ነው። ጸ የጸ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጸጋ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ቆ የ ቆየ ይላል ማለት ነው። ቆ የቀ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። የ ደግሞ የቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ቆየ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ቆሰለ ቆሰለ ለ ይላል ማለት ነው። ቆ የቀ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ቆሰለ የሚል ቃል መስርተውልናል ማለት ነው። እንግዲህ ይህን ካየን ደግሞ ወደ ቀጣዩ እንሄድ። ቀጣይ ደግሞ ነጋዴ ነጋዴ ይላል ማለት ነው። እንግዲህ እዚህ ጋር ነ የነቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ዴ የደ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ስለዚህ ነጋዴ የሚል ቃል መስርተው ልናል ማለት ነው ቀጣይ ደግሞ ፖሊስ ፖሊስ ይላል ማለት ነው እንግዲህ እዚጋ የምታዩት ፖ የከቤተሰብ የስንተኛዋ ናት የሰባተኛዋ ናት ማለት ነው ሊ የለቤተሰብ የሶስተኛዋ ናት ስ የሰቤተሰብ የስድስተኛዋ ናት ማለት ነው እንግዲህ እዚጋ ፖሊስ የሚል ቃል መስርተው ልናል ማለት ነው ቀጣይ ደግሞ ፓፓያ? ያ ፓፓያ ይላል ማለት ነው። ፓ የተቤተሰብ የአራተኛው አናት ፓ የተቤተሰብ የአራተኛው አናት ያ የቤተሰብ የአራተኛው አናት ማለት ነው። ስለዚህ እነዚህ ሁሎችም የአራተኛ የአራተኛ ድምፆች ናቸው ማለት ነው። በአንድ ላይ ፓፓያ የሚል ቃል መስርተው ልናል ማለት ነው። ቀጤ ደግሞ ሸ በተ ሸበተ ይላል ማለት ነው። እንግዲህ እዚህ ጋር ሸ የሸ ቤተሰብ የመጀመሪያው ናት። በ የበ ቤተሰብ የመጀመሪያው ናት። ተ የተ ቤተሰብ የመጀመሪያው ናት ማለት ነው። እንግዲህ ባንድ ላይ ሸበተ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ሸ ሸ ሸሸ ይላል ማለት ነው። እንግዲህ እዚህ ጋር ሸ የሸ ቤተሰብ የመጀመሪያው ናት። ሸ የሸ ቤተሰብ የመጀመሪያው ናት። ስለዚህ ባንድ ላይ ሸሸ የሚል ቃል መስርተው ልናል ማለት ነው። እንግዲህ እዚህ ጋር ሁሎችም የመጀመሪያ የመጀመሪያ ድምፆች ናቸው ማለት ነው። ቀጣይ ደግሞ ሳ ለ ሳ ለ ይላል ማለት ነው። እዚጋ ደግሞ ሳ የሰ ቤተሰብ የአራተኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ ባንድ ላይ ሳ ለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቆሸሸ ቆሸሸ ይላል ማለት ነው። እንግዲህ እዚጋ ቆ የቀቤተሰብ የሰባተኛዋ ናት። ሸ የሸ ቤተሰብ የመጀመሪያዋ ናት። ሸ የሸ ቤተሰብ የመጀመሪያው ናት። ማለት ነው ስለዚህ በአንድ ላይ ቆሸሸ የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮችን እነዚህን የመሰሉ ቃላቶች መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።